በኢፌዴሪ ሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ በተለያዩ ውይይት ምዕራፎች አልፎ በባለድርሻ አካላት ተሳትፎ እየዳበረ ይገኛል። ከፌዴራል ከክልሎች እንዲሁም ከሙያ ማህበራት የተውጣጡ ባለድርሻ አካላት ከግብርና ጉዳዮች ቋሚ ኮሚቴ ጋር በጋራ ረቂቅ አዋጁ ላይ ሲመክሩ፣ በውይይቱ መድረኩ ላይ የመክፈቻ ንግግር ያደረጉት በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሞላሌ ረቂቅ አዋጁ የግብርና ሴክተሩን በብዙ መልኩ የሚቀይር ነው ብለዋል። ረቂቅ አዋጁን ለመደንገቅ ያስፈለገበት ምክንያት የሀገራችን ኢኮኖሚ የተመሰረተው በግብርና ልማት በመሆኑና በግብርናው ዘርፍ ብዛት፣ ጥራትና ቀጣይነት ያለውን ምርትና ምርታማነት ለማሳደግ የግብርና ኤክስቴንሽን ስራ ሚናው ከፍ ያለ ነው። ረቂቅ አዋጁ ላይ ከዚህ ቀደም ውይይትና የአስረጅ መድረኮች የተካሄዱ ሲሆን አሁን የተካሄደው ውይይትም ተጨማሪ ግብዓት ለማሰባሰብ የሚያስችል ነው ተብሏል። ረቂቅ አዋጁ በግብርና ኤክስቴንሽን ዘርፍ ይታዩ የነበሩ ችግሮችን በመቅረፍ በዘርፉ ቀጣይ ለተያዙ ታላላቅ ግቦች ስኬት እንደሚያግዝም ታምኖበታል። ረቂቅ አዋጁ በኢትዮጵያ የግብርና ኤክስቴንሽን አገልግሎት አስተዳደር ልማት እንዲሁም በተፈጥሮ ሀብት ልማት ዘርፍ ተደራሽነት የጥራት የአቅምና አፈጻጸም ውስንነትን ለመቅረፍ የሚያስችል እንደሆነም ተጠቁሟል። ረቂቅ አዋጁ ዳብሮ ከጸደቀ ለማህበረሰቡ የኤክስቴንሽን አገልግሎት መስጠት የሚችሉ ሞዴል አርሶ አደሮች፣ በግብርና ስራ የተሰማሩ ባለሀብቶች፣ የህብረት ስራ ማህበራት፣ ዩኒቨርሲቲዎች፣ ሲቪክ ማህበራት፣ ሌሎችን በዘርፉ መስራት የሚችሉ የባለ ድርሻ አካላት በእውቀት ላይ ተመስርተው መሬት ውሃንና የተፈጥሮ ሀብትን ለመንከባከብ፣ ለመጠበቅ፣ ለማደስና ለማስተዳደር እንዲሁም የእንስሳትና የሰብል ወዘተ አዳዲስ ቴክኖሎጂዎችን በፍጥነት ለህብረተሰቡ ለማዳረስ የሚያበቃና የግብርናውን ዘርፍ ምርትና ምርታማነትን በማሳደግ ትልቅ ሚና ለመጫወት የሚያስችልና ችግር ፈቺ ረቂቅ አዋጅ ረቂቅ አዋጁ ዳብሮ ከጸደቀ ለህብረተሰቡ የኤክስቴንሽን አገልግሎት መስጠት የሚችሉ ሞዴል አርሶ አደሮች፣ በግብርና የተሰማሩ ባለሀብቶች፣ የህብረት ስራ ማህበራት፣ ዩኒቨርሲቲዎች፣ ሲሚክ ማህበራትና ሌሎችም መስራት የሚችሉ ባለድርሻ አካላት የግብርናውን ዘርፍ ምርትና ምርታማነት ለማሳደግ ህጋዊ ማዕቀፍ እንደሚሆንም ተገልጿል። አዋጁ የተዋቀረባቸው ታሳቢዎች፣ አዋጁ ሲደራጅ፣ ሲዋቀር ፕሪንሲፕሎች አሉት። ሀሳቦች፣ መነሻ ሀሳቦች አሉት። ዋናው ነገር መሰረታዊ ስርነቀል የሆነ ለውጥ ማጣት ነው እንግዲህ ከመንግስት ወደ ባለብዙ ተዋንያን አገልግሎት ነው ሺፍት የምናረገው። መንግስታዊ ብቻ ከነበረ አገልግሎት ወደ ተጠና ወደ ተሰነደ ወደሚመራ አገልግሎት ነው ሺፍት የምናደረገው። ስለዚህ ኦልሞስት የግብርና ኤክስቴንሽን አገልግሎቱ ትራንስፎርም በሚያደርግ መልኩ ነው የሚመራው ማለት ነው። ስለዚህ መሰረታዊ ለውጥን ለማምጣት ታሳቢ ያደረገ አካሄድ ነው የተከተል ነው። በተቻለ መጠን አሳታፊነትን አካታችነትን የተቀናጀ መሆንን፣ ገበያ ተኮርነትን፣ ተጠያቂነትን እና ስነ ምህዳር ተኮርነትን ማዕከል ያደረገ እንዲሆን ተደርጎ ነው የተዋቀረ አዋጁ። በውይይት መድረኩ ላይ ከፌዴራል ከክልሎች እንዲሁም ከሙያ ማብራት የተውጣጡ ባለድርሻ አካላት እንዲሁም ተገባዥ እንግዶች በረቂቅ አዋጁ ላይ ቢስተካከሉ ያሏቸውን ሀሳቦችና የግልጽነት ጥያቄዎችን አንስተው በቋሚ ኮሚቴ አባላትና በአመራሮች ያስረጀ ውይይት ተደርጎባቸዋል። የባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ለብዙ ተወካዮች ምክር ቤት ቀርቦ የግብርና ጉዳዮች ቋሚ ኮሚቴ የውሳኔ ሀሳብ ለምክር ቤቱ እንዲያቀርብ መመራቱ አይዘነጋም።